የአማራ ክልል የገጠር ልማት ክላስተር በገጠሩ ያለውን ህዝብና የገጠሩን ክፍለ ኢኮኖሚ ለማሳደግ የሚያስችሉ ተግባራትን ማከናወኑን በክላስተሩ የታቀፉ ተቋማት ተናገሩ። ባለፉት ሁለት ዓመታት የሁሉም ተቋም ሰራተኞች በፈተና ውስጥ ሆነው የሚጠበቅባቸውን ኃላፊነት መወጣታቸውም ተመላክተዋል። አረጋወይን ታደሰ የአማራ ክልል የገጠር ልማት ክላስተር ስድስት ቢሮዎችን በስሩ ይዞ የተደራጀ ነው። ተመሳሳይ የስራ ባህር ያላቸው ተቋማት ያሉበት፣ በገጠሩ ያለውን ህዝብና የገጠሩን ክፍለ ኢኮኖሚ ለማሳደግ የሚተጉበት ክላስተር ነው። ክላስተሩ ተሻጋሪ ተግባራትን አቀናጅቶ ለመፈጸም የሚያስችል ቢሮዎች እርስ በእርሳቸው ተደጋግፈው ሀብት እውቀት እና ልምድ ተጋርተው የተሻለ ልማት እንዲያመጡ ያስችላል። ባለፉት አመታት እነዚህ ተቋማት በየስራ ዘርፋቸው የተለያዩ ተግባራትን አከናውነዋል። በክላስተር ውስጥ የሚገኙ የአማራ ክልል ግብርና ቢሮ የበጋ መስኖ ስንዴ ምርት እንዲያድግና ሜካናይዜሽን በስፋት ጥቅም ላይ እንዲውል የሚያደርጉ ተግባራትን ማከናወኑን በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናግረዋል። በጣም በሰፊው ስራ በመስራት በተለይ ስንዴን በኮምባይነር ማምረት በትራክተር እርሻ በክልሉ ለእርሻ አገልግሎት የሚውል እየታረሰ ያለ አምስት ነጥብ አራት ሚሊዮን ሄክታር መሬት አለን። ነገር ግን ከአንድ ሚሊዮን በላይ የሚሆነውን ሄክታር መሬት በትራክተር ማረስ ይችለናል። ይሄ ትልቅ የእውቀት ሽግግር የመጣበት ትልቅ ሽፍት የታየበት ነው። ይሄ በሰፊው በጣም በቀጣይ የምንሄድበት ስራ ይሆናል ማለት ነው። ሌላው በክላስተሩ የታቀፈው ተቋም የአማራ ክልል አካባቢና ደን ጥበቃ ባለስልጣን ነው። ይህ ተቋም ባለፉት ዓመታት በክልሉ ያሉ ሀብቶች ኢኮኖሚውን እንዲደግፉ የሚያስችል ስራ መስራቱን የባለስልጣን መስሪያ ቤቱ ኃላፊ አቶ ተስፋሁን አለምነ ተናግረዋል። ባለፉት ሁለት ዓመታት በደንብ የሰራንበት የሚገኝ የኢኮኖሚ አበርክቶታል። ለምሳሌ እጣንና ሙጫን ብንወስድ ከተፈጥሮ ደን የሚገኝ ቱርፋት ነው። ስለዚህ ይሄ እጣንና ሙጫ በተገቢው መንገድ ለኢኮኖሚው አስተዋጽኦ እንዲያደርግ ሰፊ ድጋፍ፣ የክትትል፣ የቁጥጥር ስራ ተሰርቷል። ባለፉት ዓመታት የሰው ልጅ ከተፈጥሮ ጋር የሚያደርገው ግንኙነት የተዛባ እንዳይሆን የተዛባ እንዳይሆን የሚያስችል በርካታ አስደማሚ አስደናቂ ስራዎች ሰርተናል። በዚህም ውጤት አስመዝግበናል። የአማራ ክልል መንገዶች ኮንስትራክሽን ኤጀንሲም ቢሆን በመንገድ ግንባታና ጥገና ዘርፍ የተሻለ መፈጸሙን የተቋሙ ስራ አስኪያጅ አቶ ቀለሙ ሙሉነህ አንስተዋል። በመንገድ ግንባታ ዘርፍ ካቀድነው እቅድ አፈጻጸም ወደ 88.97 ፐርሰንት አፈጻጸም አስመዝግበናል። በመንገድ ጥገና ዘርፍ ደግሞ ወደ 5481.97 ኪሎ ሜትር መንገድ በመጠገን የአመቱን አፈጻጸም ከ100% በላይ የፈጸምንበት ሁኔታ አለ። የክላስተሩ ሰብሳቢ ዶክተር ድረሳህሉ ሁሉም ተቋማት ባለፉት ሁለት ዓመታት የክልሉን ኢኮኖሚ በመደገፍ በኩል በርካታ ስራዎችን ሰርተዋል ብለዋል። የሁሉም ተቋም ሰራተኞች በፈተና ውስጥ ሆነው የሚጠበቅባቸውን ኃላፊነት ተወጥተዋል ነው ያሉት። ክልሉ 52 ፐርሰንት ጂዲፒ ኮንትሪቢሽን ከግብርና ሴክተር ነው የሚመነጨው። ሌሎቹን የአምስቱን ቢሮዎች ሳይጨምር ማለት ነው። እና ይሄ ትልቅ ሚኒንግ ፉል የሆነ ለውጥ እያመጣ ያለ ፈተና ጋር እየታገለ ባለሙያዎች ወርደው አገልግሎት በሚሰጡበት ሰዓት የሚገጥማቸው ችግር አለ። ያንን ሁሉ ሀስል ተቋቁመው የክልላችን ህዝብ ድህነት እንዳይማቅቅ ድህነትን ታሪክ ለማድረግ የሚደረገው ተጋድሎ እጅግ በጣም ትልቅ ሽፍት የመጣበት አመታት ናቸው ሁለቱ።